አንዳንዶቻችሁ ለሌሎች ሴቶች አታስቡም። ሰልፊሾች ናችሁ፣ በጣም ሰልፊሾች። አንዳንድ ሴቶች ሲበዛ ሰልፊሾች ናችሁ፣ ሲበዛ። አረ ሌሎች ሴቶች ይሰደባሉ፣ አረ ሌሎች ሴቶች ይሰደባሉ የሚል አስተሳሰብ ምንም የላችሁ። እናንተ ብቻ ከተደሰታችሁ፣ እናንተ መረን ከሆናችሁ፣ እናንተ ባለጌ ከሆናችሁ ስለሌሎቹ ሌሎቹ ማሰብ የለ። ወንዶቹ ስለምናስብ፣ ስለ ሌላ ሴት ስለምናስብ፣ ስለሌላ ወንዶች ስለምናስብ፣ የወንድሞቻችን ይሰድባሉ ብለን ስለምናስብ። ለምንድን ነው ሴቶች እንደዛ ማድረግ ያቃታችሁ? ሶሻል ሚዲያ ላይ ያላችሁት ብዙ ጨዋ ሴቶች አላችሁ፣ በጣም ብዙ እኔ የማከብራችሁ ብዙ ሴቶች አላችሁ። መረኖቹ ግን ለምንድን ነው ለሌሎቻችሁ እቶቻችሁ ስትሉ ላይፍን ማታስተካክሉት። አሁን ሰው እንዴት በአያት ሆኖ ኮምፓስ የላይፍ ይጠፋበታል? ጂጂ ዝሆን አያት ነሽ እኮ የላይፍ ኮምፓስ እንዴት ይጠፋብሻል? እንዴት ይጠፋብሻል? የላይፍ ኮምፓስ እንዴት ነው የሚጠፋብሽ በአያት ሆነሽ? አው የትኛው አበሻ ወንድ አያት መቶ ነው? እዚህ ሲቀብጥ የምታዩት? ኔም ዋን ሾው ሚ ዋን ፐርሰን አያት ሆኖ እዚህ መጥቶ ሲቅሏላ የምታዩት? አንድ አንድ አምጡል። አንድ ወንድ ትልቅ ሆኖ እንኳን ሲደንስ ስታዩት፣ እንዴ ሼባው ምን ሆነው ነው ብለው ቀጥቅጣችሁ ነው የምታባሩት። ያ ምድራር ምጥምጣ አሮጊት አይደል እንዴ ሲቆሉበት የሚውሉት ቲክታጉን አንዱ እንዳለ አንድ አያቶ ነው ቆሞ እንኳን ልደንስ ቢል ሽማርን የምታደርጉት። አንዳንዶቹ በሰው ዕድሜ በተለይ አንዳንድ ሴቶች እምቢ አላረጅም። ለውርደታችሁ ነው ለውርደታችሁ ነው። ግን በዚህ አጋጣሚ ክላስ ላላችሁ ሶሻል ሚዲያ ላይ መታችሁ ቁም ነገር ለምታስተላልፉ እንዲሁም ከፋም ለማ ትንሽ ነገር ለምታረጉ አሳሎች አከብራቸዋለሁ። ጀርመን ግን ምን አይነት የእብድ ማት እንደላከብን መዳሀን ያለም ይሆናል። ጀርመን ለብቻው ሶሻል ሚዲያ ሙሉ መዘጋት አለበት። ሙሉ ጀርመን መረን ሰው አይስተካከልም ሰው እድሜ አያስተምረው የሰው ልጅ፣ እድሜ አያስተምረው። የዛሬ ኢቨን የዛሬ ዓመት ይሆን ማኛ አሁን አታገኙትም። ሰው እድሜ እንዴት አያስተምረው? ሰው እንዴት እየተሻለ አይመጣም? ሰው እንዴት ለውጥ አያመጣ? ንግግር ለውጥ አይመጣም፣ መልካም ነገር አይመጣም። የሰው ልጅን ተልተሙት ከሚል ጋር እመብርሃን ድረሽ ባለጌ እና አንዳንድ ሰው በተለይ በተለይ ፈላጊ ስታጡ እንዲህ የምታብዱበት መንገድ አለ። እንዲህ የምታብዱበት መንገድ አለ። እንዲህ ቆሻሽነት ያ ቆሻሽነት አለ። ቆሻሽነት ሙሉ በሙሉ አለ። የእኔ ጉድ እየወጣ ነው፣ በደንብ አውጥ። የእኔ ጉድ አውጧ። ደስታዬን አልችለው ደስታዬን አልችለው ደስታዬን ነው ማውራችሁ፣ ተቆጥነው የወዲ ማኛ ሪከርድ እያወጣ አይችለው። የእኔ ሪከርድ ይምጣ። ማኝ ዚማ ማኝ ዚ ነው አባያት ይሄን ስለዚህ አሁንም ችግራችሁ ምንድን ነው? ሌላ ስለማታገኙ አንዳንድ ሰዎች የጭካኔ ጥግ የምትሄዱት ሌላ እንደማታገኙ ስለምታውቁ ነው። ምንም አይነት እኔ ሚስጥር የሚባል ነገር አምጣ የፈለግኩ ደስታዬን አልችለው እዚህም ማውረውን ነው። ኤኒወር ማውረው ኤኒወር ነው ማውረው እና ሁልጊዜ የምታስቡ ማድረግ ያለባችሁ ማናችሁም ብትሆኑ ቤተሰብ ይቀድማል። ቤተሰብ ቤተሰብ አስቀድሙ። የመጀመሪያው ነገር እሱ ነው። በደይዚ እናትሽ ጥቅደም መወጠጤ አታስቀድሚ። አታቂው በቲክታክ ለተዋወቅሽ ወንድ እናት አይቀይርም። ግን አንዳንድ ወንዶች ማኒፕሌት ማድረግ ይችላሉ። ያንግ ሲሆኑ አንድ ሱ ነው። ለምሳሌ ማን ነው ስሟ እንቁርቲ፣ ወንድሜን አምጥታ ልታሰድበኝ ነበር የፈለገችው። የእነሱ አስተዳደግ የተለየ ነው። አያችኋል? የእነሱ አስተዳደግ የወረደ ስለሆነ ወንድሙ መጥቶ ለእኔ ይሰድብልኛል ብለው ያስባሉ። እንደዚህ አይነት የተመቱ በቤተሰብ ባዶ የገቡ ሰዎች አሉ። አስተዳደግ ማያውቁ፣ አስተዳደግ የሌላቸው፣ አስተዳደጋቸው ባዶ የገባ ሰዎች አሉ። መጥፎ ሰዎች አሉ። አንተ ጋር ሲያቅታቸው ቤተሰብ ጋር ነው ቀጥታ የሚሄዱት፣ አይችሉም። እኔን አሁን እኔን ተናግሮ የሚረካ ሰው የለም። እኔ አሁን ጂጂ ዝሆኑ ለብቻዋ ነው፣ ባህዶ ማረጋት ሰባብሬ ቁጭ ማረጋት። ሎዛ ጎዛ ለብቻዋ ነው የሰባበርኳት። እናቱ እንዲናት ብላ ወራጅ እማማ ፊሽካ ጎረቤቱን ሁላ አልቀራት ሰዎቻቸው እኔ ሰረቅተው ቤተሰብ ጋር ነው የሚሮጡት። እኔ ሌላ ቦታ አልሄድም። እራሳችሁን ነው ሽባ የማደርገው። በመጣችሁበት ነው የምሰብራችሁ። እኔ ጋ ባትጋጩ ነው የሚሻላችሁ። እውነቴን ነው ምነግር። ከእኔ ጋ በሰላም መሆኑ ጥቅም አለው። ለምን እኔም አልደርስም። ከመጣችሁ ግን አሜክ ሹር ከነ መረጃችሁ ባዶ ነው የምከታችሁ። እናንተ በተናገራችሁ በሌላ አይደለም እናንተ በተናገራችሁ ዜሮ ከታችኋል። ስለዚህ እንግዲህ ሶሻል ሚዲያ ብዙ አስተምሮናል። ብዙ ብለንበታል አገኝነት እዳይ አንዳንዶቻችን እንማርበታለን፣ ነገሮች እያስተካከልን እንሄዳለን። አንዳንዶቹ ደግሞ ይግማሙበታል፣ ይግማሙበታል። ሴቶች ሶሻል ሚዲያ ላይ ስንመጡ ምን እሰራለሁ ብላችሁ አስቡ። በቪዲዮ ስትወጡ አንዳንድ ነገር ስትነጋገሩ አስቡ፣ ምን ይመጣብኛል ብላችሁ። እውነቴን ነው የምለው፣ ብዙዎቻችሁ ሰላም አላችሁ፣ ብዙዎቻችሁ መልካሞች ናቸው። አንዳንዶቻችሁ ግን ለማየት የምትቀፉ ሰዎች አላችሁ። ይሄ ነው እውነቴን ነው። መቀየር ያስፈልጋል። እስከ መቼ ለምንድ ነው የማትቀይር? ብዙን የምወዳቸው ሶሻል ሚዲያ ላይ እምወደው ይበዛል። እመቤቴ መሰከራ እምወደው ይበዛል። አንዳንዶቹ ግን ህይወት እንኳን አያስተምራቸውም። አሁን እንዲህ ከተናገረች በኋላ ሌላ ቦይፍሬንድ አበሻ እቺ ሴት ታገኛለች እንደዚህ ተልተት ሞታለ አንድ ልጅን ካለች በኋላ ሌላ አበሻ ወንድ መጥቶ እሷ ጋር አብሮ ይኖራል ብላችሁ ታስባላችሁ? ተልተል ትሞታለህ፣ እሱን ያሳየኝ የምትል ሴት ጋር አብሮም ይሆናል ጠማዝናለሁ። ሌላው ዴዚን እውነት የምትወዷት ከሆነ ከእናቷ ጋር ሰላም ትፍጠር። የምትወዷት ከሆነ ዴዚ ከእናቷ ጋር ሰላም ትፍጠር። ይሄ ወጠጤውን የምትወዱ ሰዎች ካላችሁ መጀመሪያ እሱ እናቷን ከልብ ይቅርታ ይጠይቅ። ትክክለኛ ሰው ብትሆኑ ይህ ነው የምታደርጉት። ትክክለኛ ሰው ብትሆኑ ምንድ ነው የምታደርጉት? ምንድ ነው የምታደርጉት ነው እናቷን ሰድባል። ዲስርስፔክት አድርገሃል። እሷን መጀመሪያ ይቅርታ ጠይቅ። ከእናት በላይ ማንም የለም፣ ማንም የለም። ሚስት ብትሄድ ሚሊየን ሚስት አመጣለህ። ባል ብሄድ ሚሊዮን ባል ይመጣል። እናት ከሄደች መተካ የላትም። እናት ከሄደች መተካ የላትም እና እሱ ነገር ላይ አስቡ፣ አስተውሉ። ብዙዎቻችሁ የምትሸወዱ በዛ ነው። እና ይህን ነገር ለማለት ፈልጌ። ይሄ ግን አብዛኛዎቻችሁ ሶሻል ሚዲያ ላይ መቤቴን፣ ዩ አር አሜዚንግ ፒፕል። አብዛኛው ሶሻል ሚዲያ ላይ ያላችሁ የምትቀብጡ አይደላችሁም። ሪስፔክት አብዛኞቻችሁ ሰላም። ይህን ኢቨን ኢቨን ሰበና ወፌ ቆመች ተቀይራለች። በጥሩ በመጥፎ አይደለም። እመቤቴ ሰበና ሰበና ወፌ ቆመች በጥሩ ተቀይራለች። ይህ ድሮ ስድቦቿ አይሉ የሚዘገነን ስድቦ የለም። ወፌ ቆመች እየተቀየረች መጣለች። እድሜ ግን የማይቀይራት ዝብዝፍ ቱናን አናየው የማይቀይራት እድሜ ማስተምራት ቆሻሻ እኔ ጂጂ ዝሆንን አየው። እድሜ እንኳን አያስተምራትም። እድሜ ሰው አያስተምረው። እድሜ እና ሮማን ሮማን ኮባ እድሜ አይቀይራትም። ማስተዋል የሚባል አልፈጠረባቸውም። እናት መስደብ ልጆች መስደብ እንዳለ፣ የሮማን ኤክሶቿ ባሎቿን በሙሉ እኛ እናውቃለን። ሁሉም በቅናት ነው የሄዱብኝ፣ ይቀኑብኛል። ባሎች የምታመጣቸው የፈራረሱ ወንዶች ናቸው የሚመጡት፣ እሷ ጋር ፍርስርስ ያሉ። አንድም እስቲ ፎቶቸውን ታሳየ። የፈረሱ ናቸው በሙሉ፣ የፈረሱ ወንዶች ይዛ ትመጣለች። ቀኑብኝ በሙሉ ቀንተውብኝ ነው ትላለች። በሙሉ ስድስት ወንድ ይቀናል። አንዱስ ይቀናል ትላለ። ሁለተኛ ይቀናል ይባላል። ስድስት ያገባቻቸው በሙሉ ስድስቱም ይቀናሉ። አያችሁ? ዝ ቢግስት ፕሮብለም አካውንታብሊቲ አይወስዱም ሴቶቹ ለሚያስክ ኮስችን እያንዳንዳችሁ ሴቶች ራሳችሁን ታዘቡ። የበኔ ስህተት ነው ከኤክሴ ጋር የተጣላሁት የምትሉ አንድ ሴት አላችሁ። በሕይወታችሁ በትታረዱ ይሻላችኋል። አትሉ አንዳችሁም ሴቶች ከኤክሶቻችሁ በሙሉ ጥፋተኛው ኤክሳችሁ በሙሉ ነው። ወንዶች ራሳችንን እንለን ይኖዋት አመስዳብ ጥሩ ሴት ነበረች፣ በእኔ አጥፍቼ ነው የተለያየ ነው ይላል ወንድ ልጅ። ሴት ልጅን አምጧት። አንዳቸውም ሴቶች በእኔ ጥፋት ተለያይተናል አይሉ እንዳቸው አልጋ ላይ ሌላ ስትሸጉር አግኝተሀት በእኔ ጥፋት ነው አትልለው። አንተ ስራ እያበዛ ቢዚ ሆነብኝ አቴንሽን አልሰጠኝም ነው የምትለው። ኔቨር ሴደ እኔ አጥፍቻለሁ። በእኔ ጥፋት ነው ከባሌ የተለያየሁት፣ በእኔ ጥፋት ነው ከቦይ ፍሬንድ የተለያየሁት የምትል ግደሌ አንድ ሴት አታመጣ ስለዚህ አካውንታብሊቲ አትወስዱ አትወስዱም፣ ሴቶቻችን በፍጹም አካውንታብሊቲ የምትወስዱ አይደላችሁ። ስለዚህ አስተካክሉ። ሰምታይምስ የዚህ ሀገር ሴቶች አድሚት ያደርጋሉ። የዚህ ሀገር ሴት እግዚአብሔር ምስክር ቋንቋ ብትችሉ፣ የዚህ ሀገር ዴት እንዴት ብታርጉ አንድ አንደርስታን ታደርጋላችሁ። አበሻ ወንዶች ቋንቋ ብትችሉ ምክንያቱም ስራ አላችሁ። አበሻ ወንድ አብዛኛው አሜሪካን ሀገር በሌላ ዜጋ ተፈላጊ ነው፣ ግን አይገባውም ደነስ ስለሆነ እንዴት ቋንቋ አይችልም። ቋንቋ የሚችል አበሻ ወንድ አሜሪካን ሀገር ላይ ጥጋቡ ኮንፊደንሱ ልነግር አልችልም። እነ ሀይደርን አምጣቸው፣ እነ ሚኪን አምጣቸው፣ እንግሊዝኛ እነ ኦጂን አምጣቸው፣ እነ አቤልን አምጣቸው። መስሚያቸው ተጠሙ፣ ባህናታቸው ይተከሉ፣ አይሰማቸው። ቋንቋ ስለሚችሉ፣ ስራ ስላላቸው እዚህ ሀገር ተመራጭ ወንዶች ናቸው። አንዳቸውም አሜሪካ ያሉ ቋንቋ የአሜሪካ ቋንቋ የሚችል አበሻ ወንድ ሴቶቹን አይሰማም። በአናት ሽ ተተከይ ነው ሚላት አይሰማት። ምክንያቱም ብዙ ኦፕሽን አላቸው። አላርፍ ኦፕሽን ሲፈልጉ ከነጭ መሄድ ይችላሉ፣ ከፈለጉ ስፓኒሽ፣ ከፈለጉ ጥቁር፣ ከፈለጉ ኤኒቴ ኤዥያን የፈለጉት እንዴት ያደርጋሉ። ስለዚህ መስሚያቸው ጥጥ ነው። እና ሃይደርም ብታመጣው ሚኪም ብታመጣው ይችሉ ለምን አሜሪካን አገር ጥቁር ሆኖ በብዛት ስራ ያለው አታገኙ። ካያችሁ ካያችኋቸው ስራ የራሱ አፓርትመንት የሚኖር ከፍሎ የሚኖር የራሱ መኪና ያለው የራሱ ፀዳ ያለው ሀበሻ ወንድ ሀበሻና ኤርትራዊ ነው። ቋንቋ ብቻ ነው ይጎደለው ቋንቋ ስለሚጎለው ማንም ከሀበሻ ሴት ውጭ የለም ይልል የለም። ቋንቋ የቻልክ ጊዜ ግን ገስፏት ይክንድ ወዳ ካየ ይሄ ነው ብዙ ጊዜ አበሻ ወንዶች የምትጎዱበት ቋንቋ ለማወቃችሁ የትም ዓለም ላይ የበታች አድርጓችኋል እንድትናቁ አድርጓችኋል እንጂ ጥግ ድረስ ያለች ማንኛውም ዜጋ ዴታ አድርጋል። ማንኛውንም እኔ ነኝ ያለችዋን ዜጋ ዴታ አድርጋል። ምክንያቱም ናይጄሪያ ወንዶች አሜሪካን ሀገር ከብዙ ሌላ ዜጋ ጋር ይወጣል። መልክ ከእናንተ በልጠው ነው። ቁመና ከእናንተ በልጠው ነው። ኖ ቋንቋ ስለሚችሉ ቋንቋ ስለሚችሉ። ስለዚህ አበሻ ወንዶች ቋንቋ አለመቻላችሁ ብዙ ቦታ ላይ ጎድቷቸዋል። ብዙ ቦታ ላይ ሴት እንዳታገኙ አድርጓቸዋል። እንግሊዝኛ ቋንቋ አለመቻል አሜሪካ እየኖሩ ዊክነስ ነው። ይሄ ደግሞ ያለበት አበሻ ወንድ ነው ደምን እንዴት ብለው ሰፍ ብለው እንደሚመጡ እኔ አውቀዋለሁ። እመቤቴ መሰከሪ ሰፍ ብለው ነው አንተ ጋር የሚመጡት። ቋንቋ ስትችል የሌላ ዜጋዎች እንዴት እንደሚያከብሩ ከለራችንን ይወዱታል፣ ምን ስርዓታችንን ይወዱታል። ሰፍ ብለው ነው የሚመጡት፣ ግን ምን ያደርጋል? እብድም ይወዳል፣ ይዝና ወዝን አይለይልም። እዚህ ይደነግጣል፣ ገና ስታወረው ገደል ይገባል። እንጂ የአበሻ ወንዶች ሜን ሪዝን የምትቸገሩት ቋንቋ ባለማወቃችሁ፣ ቋንቋ ባለማወቅ ብቻና ብቻ ነው አበሻ ወንድ የምትቸገረው፣ እንጂ ቋንቋ ከቻልክ የትም ሀገር ላይ ደረቴን ነፍተህ መኖር ትችላለ። ስራ አለ እንግዲህ እንግዲህ አሜሪካን ሀገር አብዛኛው አበሻ ወንድ ስራ አለ ስራ ስራ ሰር ግን ኮንፊደንሱ አጽድተውታል፣ አበሻ ወንድ። ስለዚህ ወንዶቹ ይህን ነገር ብታርጉ ማማየን። ይሄ ኳስ ዝም ብላይ አርሰናል ምናምን እያልቅ ቋንቋ የሌለው ኳስ ስታይ ከምትሁን ቋንቋን ብታዳብር ነገሮች ኦፕሽን ሰፋ ይላሉ። ላር ኦፕሽን ለሚ ብሬክ ዳውን ፎ አበሻ አግብታ እያቃጠለች ከምንኖር የእኔ ፍቅር እያለች የቤት ስትገባ ስትወጣ አይላቪው እያለች የምትመጣ ሌላ ዜጋ ቢመጣ የቱን ትመርጣለህ? ሜንቱ ሜ ኦ አቹዝ ማ ፒስ ኦቨር ኒግ አቹዝ ማ ፒስ ኦቨር ኒግ። ስትገባ ስትወጣ ተስመ አፈቅርሃለሁ ተብለ መኖርም አለ አባቴ። ተልተ እኔ አውቃለሁ። አሁን ለምሳሌ ከሌላ ተጋብተው ወልደው ተለያይተው ምን ሲያደርገው ክሪስማስ አብረው ሲያሳልፉ ልጆቻቸውን ከስተዲ አድርገው ከኤክስ ሀዝባንዶች ጋር ምናምን ነገር አብረው ቤተሰቡ ነው፣ ምንም ጭቅጭቅ ሳይኖር የመጡ አሉ፣ ብዙ አሉ። ባበሻስ ባበሻስ ምንድን ነው? ያየ ነው ይው ስለያዩ ሶሻል ሚዲያ ላይ እንትና ቤት አይደል የሚውሉት? ማና ስሞ ዘቢባ ነው ሀቢባ ቤት አለ የሚውሉት። ሀበሻ ሴቶች ሲለያዩ ጉድን ዘርግፈው ቁጭ ነው የሚያደርጉልን። ተለያይ እስኪ እያንዳንዱ ጉዳይ ሀቢባ ቤት ይገባላል። ወንዲሆንክ በሶሻል ሚዲያ የተዋወቃትን ተለያይ እናቴ ወለደች። ተለያይ ተለያይ ማይ ገስቦ ተለያይ ሀቢባ ቤት ይዘረፍላ ይዘረገፍላል። ሀቢባ ቤት ትሄዳለ እንዲያርጎኝ እንዲፈጥሮኝ እንዲያርጎኝ እንዲያርጎኝ እንዲያርጎኝ ስትባል ይውልላል። ምንም ጥቅም የለም። ይህን ነው ስለዚህ ይችን ነው በብዛት እንድታቁ አድርጊ የምናገረው። ስለዚህ ለመከበር ከፈለግ ወንድ ልጅ ይጋር ቢበር የተሻለ ቦታ ላይ ሆኖ የተሻለ ቦታ ላይ ሆኖ ኖ ኖ የተቀደሱ የአበሻ ሴቶች ያሉ ግን ብዙ አይደሉም። የተቀደሱ ባለአክባሪ ምን የሚሉ አበሻ ሴቶች አሉ፣ ብዙ ግን አይደሉ አይደሉ ግልጽ ነው የምንነጋገረው። ብዙ አይደሉም ግን የተቀደሱ ትዳራቸውን ቤታቸውን አክባሪ ሴቶች አሉ። ብዙ ግን አይደለም። ብዙዎቹ እችን ፈላጊ ናቸው። ሰው ፍሮም ዩ እችን ፈላጊ፣ እችን እችን ፈላጊ ናት። ከዚህ ውጭ አንተ የለበትም። እጅግ ፈላጊ አብዛኛዎቹ። በም ማኔ ወዳጅ ይበዛል። ልክ ገንዘብ ሲመቻች፣ ጥሩ መኪና ስትነዳ፣ ጥሩ ቤት ሲኖር፣ ምን ሲለ ግስዋት በደንብ አድርገው ያንተን ታላቅነት ያንተን ምንነት ያወሩላል። ስትቦርክስ ፈጣሪውን ፈጣሪ ሆነ። ስለዚህ ወንዶች ቢስሞር ቢስሞር ቢስሞር፣ በተለይ ሶሻል ሚዲያ ላይ ያሉትን አትመኗቸው። ሶሻል ሚዲያ ያሉት አትመኗቸው፣ ትጎዳላችሁ ትጎዳላችሁ። እውነቴን ነው የምልህ ይጎዷቸዋል ስማችሁ በጓደኝነት እንኳን ሆናችሁ ብትለያዩ ፈልጎ የነበር ነው የምትባሉት። በጓደኝነት እንደዚሁ ራሱ ፍሬንድሺፕ ኖሯችሁ ፈጣሪ ምስክሬ ብትለያዩ ፈልጎኝ እንቢ ብዬው ነው የምትል ሪመምበር። ስለዚህ ቢኬር ቢኬርፉል ነው ምላችሁ።